ሁላችሁ እንዲህ እያላችሁ ነበር የምትሳደቡት። አንደኛ ሽቃባጮች እናንተ ናችሁ። ነው ምን አገባት፣ ምን አገባት፣ ምን አገባት ዝም። በእናንተ ነው ሁሉ ነገር የሚሰራው። እናንተ ስላላችሁ የሚሆን ነገር አይደለም። እናንተ ስላላላችሁ ግን ይህ ሶሻል ሚዲያ ግን ግርም ይለኛል። አሁን ነገር ይሁን ነገር ሀብትን ቢያደርግ ደግሞ ተመልሳችሁ እንምትሉት ቪዲዮችስ ገቢ ሙሉ ጫካን አይደል ነው። ሶስተኛ ዳይቨር እናንተ የምትጠቅሙ ዳይቨር ምን እንደሆነ አናውቅም። ውሃ የለም ማብራት የለም ገንዘብ ለምንም ነገር አስፈልጋችሁ ማለት ነው። ገንዘብ እንደውም ሀብት ያለው እነሱ ጋር እኮ ነው። አንድ ነገር ልንገርሽ ሀብታቸው ከብት ነው። ፍየል አላቸው፣ በሬ፣ ከብት፣ ግመ ሁሉ ነገር አላቸው። ሀብቱ እሱ ነው። ተረተሽኛል። አሁን ለምሳሌ ሙርሲ አንድ ሴት ሊያገባ ከፈለገ ለሚያገባት አባት ከብት ይሰጣል። ከብት ቅድም፣ በሬ ልክ ማግባት ይችላል። ወንድ ብቻ አሁን ለምሳሌ ወንድ ብቻ የወለደ ፋሚሊ ማለት ነው ድሃ ነው የሚሆኑት